ሰላም፣ ሰላም እንዴት ናችሁ? ውድ አገሬ ልጆች እንዴት ናችሁ? ሰላም ናችሁ? በእያላችሁበት ሰላም ሁኑልኝ። ሰላማችሁ ብዝት ይበል። ዛሬ በጣም የምንወዳቸው በጉጉት የምንጠብቃቸው የምንሳሳላቸው እኔም ስለ እነሱ ስናገር ደስ የሚለኝ ብሩክና ሀይሚ ዛሬ አልመጡም። ያው እንግዲህ ሰላም ናቸው። ትናንትና ደስ በሚል ፕሮግራም መጥተዋል። አንደኛ ዓመታቸውን አክብረው እኛንም አስደስተው እነሱም ተደስተው፣ ዛሬ ደግሞ እንግዲህ ያንን በማስመልከት እየዘናናኑም ሊሆን ይችላል። የራሳቸውን ጉዳይ ይኖርባቸዋል። በቀሩ ቁጥር የተለያየ መጥፎ ነገር እያሰብን ሁላችንም መጨነቅ የለብንም። በጣም ሰላም ናቸው። እንግዲህ ደግሞ ነገ ይመጡልናል ብለን እናስባለን። የተለየ የራሳቸው እንግዲህ ነገር ይኖራቸዋል ዛሬ ስላልተመቻቸው ነው ብለን እናስብ። የተለያያችሁ ዩቱበሮች አሉ፣ በሬ ወለደ የምትሉ ዛሬ የቀሩበት ምክንያት እያላችሁ የተለያየ የማይሆን ሀሳብ ያልሰማችሁትን ነገር ወታችሁን አትናገሩ ብዬ አሳስባለው። እነሱ ሰላም ናቸው። ደግሞ የራሳቸው ፕሮግራም ደግሞ ያስፈልጋቸዋል። አንዳንዴ የራሳቸው ጊዜም ያስፈልጋቸዋል። ሁልጊዜ እንግዲህ ላይመች ይችላል። ያንን በማሰብ በሰላም እንዲመጡልን እንግዲህ እንጠብቃለን ብዬ አስባለሁ። ሌላው ዛሬ ደግሞ ያዘንኩበት ነገር ያው ናቲና ሄሉ የመልስ ምት እየተሰጣጡ ነው። በጣም እንወዳት ሄሉ እኔ ሄሉይንም የአርባ ምንጭ እንደ ሀይምዬ በጣም ወዳታለሁ። ታሳዝነኛለች። በጣም አስብላታለሁ። በጣም እጨነቃለሁ ስለሷ በምትሰራቸው ነገሮች ብዙ ጊዜ በጣም ታዝናናኛለች። በጣም እዝናናለሁ ከናቲ ጋር እያሉ ከወንድሞቿ ጋርም ስትሰራ ለማውቃት፣ ከበፊት ጀምሮ ነው የምከታተላት እና በጣም ታሳዝነኛለች። ዛሬ እንግዲህ በቀደምነት እሷ መልስ መልሳ ነበር። ዛሬ ደግሞ ናቲ መልስ ሰጥቷል። በጣም የተወሰነ ስርዓት በቃ ስለነሱ ሳስብ ነበር። ያው ከስራ እንግዲህ ገብቼ ነው የተመለከትኳቸው እና ያሳዝናል። እንዲለያዩ አልፈልግም እኔ በፍጹም። ያው እኔ የምለው ሴጣን በመሃላቸው ገባ ብዬ ነው የማስበው፣ ምክንያቱም ሴጣን ፍቅርን አይፈልግም አይደል? ጠላት ብዙ ጊዜ ፍቅርን አይፈልግም መጣላትን፣ መለያየትን፣ ጥላቻን ነው የሚዘራው እና እኔ እሷ መጥፎ ልጅ ሆና ሌላም መጥፎ ልጅ ወይም የተለየ አክት፣ የተለየ ባህሪ ነው ያላት ሴት አይደለችም። በጣም ጀግና፣ በጣም ጨዋ ልጅ፣ ክብሯን የምትጠብቅ ልጅ፣ ቤተሰቦቿን የምታከብር፣ ሰዎችን የምታከብር እረጋ ያለች ልጅ ነች። ስናያት እንግዲህ እንደምናያት ብታናግሯትም የተረጋጋች ልጅ ነች። እንግዲህ ይሄ ነገር የተከሰተው እንግዲህ በመሀላቸው ያው አንዳንዴ ትዕግስትን ማጣት ነው። ደግሞ እኮ ናቲ ዛሬ ሲናገር እንደሰማሁት የተናገረችውን ነገሮች ሁሉ እየተናገረ መልስ ሲሰጥ ነበር። ከዛ ውስጥ ግን ያልተመለሰልኝ ሄሉዬ ምን ተናግራለች? ባለፈው ናቲን በጣም የሚቀርበው ሰው በጣም የቅርቡ የሆነ ሰው እኔ እናሱ አንዳንዴ በእርግጥ እኔ እናሱ እንደዋወል ነበር። እየቆየ እንደ ፍቅረኛሞች ነበር እንደ ፍቅረኛሞች አይደለም የምንደዋወል የነበረው፣ ምክንያቱም እስር ቤት ውስጥ ነበረ፣ እንደ ልቤ አላገኘሁም ነበር በዛ ወቅት እያለው። ግን አንድ በጣም የሚቀርበው የቅርቡ ጓደኛ የሆነው ናቲ ጠፋ። ታገኘዋለሁ ስለው አዎ አገኘዋለሁ ብሎኝ ሄሉ ናቲን አትጠብቂው ባትጠብቂው ብሎ ብቻ ነገሩ። በጣም አብራርታ አልተናገረች። ማሜት ነገር አትወድም ሄሉ። ብዙ ስለ ሰው ክፉ መናገርም አትፈልግም። ለዛም ነው ይህን ነገር ሚዲያ ላይ እንደውም አውጥቼ እስከ ዛሬ አልተናገርኩም። ግን የሆነ ሰው የሆነ ተስፋ እንድትቆርጥ ያደረጋት ሰው እንዳለ በቀደም ዕለት ገልጻለች። ናቲ ግን የዛን መልስ ሲመልስ አልሰማሁት። አሁን ስንሰማው በዚህ ይህን በተናገረችበት ነገር ላይ መልስ ሲመልስ የናቲ መልስ አልሰማውም። ግን በተለያየ በተናገረችው ነገሮች ላይ የተለያየ መልሶችን ሰጥቷል። ያ ነገር እንደሆንስ ናቲ ያስቆረጣት ሄለን ተስፋ ያስቆረጣት፣ እኛስ በእሷ ቦታ ብንሆን፣ እኔም በእሷ ቦታ ብሆን አንድ በጣም የጓደኛ ቅርብ የሆነ ሰው አይ እናቴን እኮ አጠብ ለእኔ እየደወለልኝ ነው እየተገናኘን ነው ካለኝ፣ እንደገና ደግሞ በእሱን ባትጠብቂው ጥሩ ነው ካለኝ፣ ምን አይነት ስሜት ነው የሚሰማው? አንዳንዴ በእርግጥ ልንጠብቅ ያን ሰውች ዝም ብሎ ነው ያወራው ብለን ልንጠብቅን የምንችልበት ምክንያቶችም ሊኖሩ ይችላሉ። ግን አንዳንዴ ደግሞ በቃ በዚህ ውስጥ እኮ ይህን ኖሬ ስንሰማ በጆሮያችን ደግሞ ጠላት የተለያየ ነገር በቃ ልክ ነው ልክ ነው የሚያስብል ነገር ከናፍቆቷ የተነሳ ከፍቅሯ የተነሳ ከመውደዷ የተነሳ እሱን የምትጠብቅበት ደግሞ ደረጃ የምታየው የእሱን ማንነት የምትለካበት እንትን ተስፋ ሊያስቆርጣት ይችላል ብዬ በዚህ በኩል አስባለሁ። ግን ስለዚህ ጉዳይ አልጠየቀም፣ እሷን አልጠየቃትም፣ ወይም ሲያብራራም አልሰማሁትም። ያ መሰለኝ መነሻዋ እሷ ወደ ሌላ ሰው ለመሄዷ። በሄደችበትም ወቅት እኮ ናቲ አሁን ሄሉን ስናያት ደስተኛ አልነበረችም። ራሷን ለማዝናናት ዩቱብ እንደውም መስራት ስላለባት ተቀባይነት እንድታገኝና እይታ እንዲኖራት ያው እንዳልክም የሚታወቅ ልጅ ስለነበረ እንግዲህ በፊት እንዳልክንን የማቀው የተለያየ አረብ ሀገር የሚሰሩ ሴቶች እህቶቻችንን ያው ካሉበት ችግር ሲያወጣቸው በወንዶች አማካኝነት የተለያየ ነገር ሲደርስባቸው፣ ገንዘባቸውን ሲቀሙ፣ የተለያየ ሰው ሴቶች ሲጎዱ ሲረዳ ነው የማውቀው። እንግዲህ ራሱን ወጥመድ ውስጥ ሁሉ እየከተተ ሲረዳ የዛን ጊዜ ነው በዛ የማያውቀው። በአጋጣሚ እንግዲህ ጓደኛሞች ነበሩ ወይም ስልክም ይሆናል የተዋወቁት፣ በሆነ አጋጣሚ የተዋወቁት እና ተቀራረቡ ያው አብረው ለመስራት ለኛ እንድትቀርብ ዩቱብዋንም እንድትሰራ ለስራ መሰለኝ የተገናኙት መጀመሪያ እንግዲህ ነገሩ የተለወጠ በኋላ ይመስለኛል። በኋላ ካላቸው ቀረቤታ የተነሳ ተስፋም ስትቆርጥ መጀመሪያ ለዩቱብ ነው ከሱ ጋር ለስራ ይመስለኛል። ከእንዳልክ ጋር ግን ነገሮች ይሄም ሰው ደግሞ ያናገራ ሰውም ይሄንን ካላት እንደገናም ደግሞ በመጨረሻ ከዚህ ከልጅ ጋር እየተቀራረበች ስትመጣ እና ያንተም ስልክ ደግሞ የናቲም ስልክ ሲዘገይባት በዛ ምክንያት አንዳንድ ነገሮች ሊፈጠሩ ይችላሉ። አይፈጠሩም ማለት አይቻልም። ግን ሆነም ቀረ እኮ ያንን ነገር እሷ አቋርጣለች። የማይመስል ነገር ሲመስላት ከገባችበት ነገር እሷ ያንን ቆርጣ ወጣለች። ያው ለነገሩ ያደረገችው ነገር አልተሳሳተችም ማለት ልክ ነህ አንተ ዛሬ እንደተናገርከው የሰው ልጅ ሀያ ዓመትም አስር ዓመትም ይጠብቃል ይጠብቃል። በዚህ ምክንያት እሷ ጭዋ ስላልሆነች፣ መጥፎ ሴት ስላልሆነች አይደለም። አንተም በደንብ ስለ እሷ ጥሩነት ተናግረሃል። ግን በቃ ተሳሳተች። እንድትሳሳት ሴጣን ወይም ክፉ መንገዶችን ከፈተላት በዛ ምክንያት ነው ከነ ክብሯ ነው አሁንም እኮ እሷ በጣም ጨዋ ልጅ ነች። እኔ እተማመንባታለሁ። ከእነ ከነ ክብሯ ከነ ስርአቷ ነው ከዚህ ከልጅ ጋር ምንም ደረጃ ላይ የተለየ መጥፎ ነገር ላይ ሳይደርሱ ያቋረጡት ብዬ ነው የማስበው። አንተን መጥላት አይደለም ፍቅር አይደለም። መጀመሪያም ከኔ ፍቅር አልያዛትም። እውነተኛ ፍቅር ስላልነበራት ነው የሄደችው። የህይወት አጋጣሚዎች አንዳንዴ ሳናውቀው ልጅነትም ሊሆን ይችላል፣ አለማስተዋልም ሊሆን ይችላል፣ አለመገንዘብም ሊሆን ይችላል። የህይወት አቅጣጫችን ወደ ጥፋት ይመራናል አንዳንዴ። ይሄንን መንገድ ደግሞ ሁላችንም እናሳልፋለን፣ አሳልፈነዋል። ካሳለፍን በኋላ በህይወታችን ዘመን የሚቆጩን ብዙ ነገሮች ምን ነው ባላደረግኩ ኖሮ የምንላቸው ብዙ ነገሮች በእያንዳንዳችን ህይወት ውስጥ አለ። ያ ነው በሷ ላይ እየተፈጠረው እንጂ ናቲ አንተ ከሄድክ ጀምሮ ነው እንግዲህ ሄሉን ሳቃ ስታለቅስ አይቻለሁ። ያው ናቲ ናፈቀኝ ብላ ስታለቅስ አይቻለሁ። እንደውም ፕራንክ አድርገዋት ናቲ አሞታል ነው ምናምን ብለው ጓደኞቿ ፕራንክ አድርገዋት እንዴት እንዳለቀሰች እንዴት እንደሆነች ሁሉ አይቻታለሁ። ደስተኛ አልነበረችም። ናቲ ከሄደ ጀምሮ በጣም ደስተኛ አልነበረችም ሄሉ። ከዛም እንግዲህ ሳይታወቅ ወደዚህ ልጅ ህይወት ውስጥ በአጋጣሚ ገቡ። አሁንም ቢሆን ለአንተ ፍቅር አላት ብዬ ነው ማስበው። አሁንም ቢሆን ናቲ የይቅርታ ልብ ይኑርህ። ነፍስ አይደለም የተገዳደላችሁት፣ አጋጣሚ የተፈጠረባት ነገር ነው። ይሄ አጋጣሚ ምናልባት አንተም ላይ እኮ ሊፈጠር ይችል ይሆናል። ስለዚህ ነገሮችን አገናዝብና ሁለታችሁ ብቻ ወይ አንድ ሰው ኖሮ ሁለታችሁ ብቻ እንድትወያዩ እንድትነጋገሩ፣ እኛም ደግሞ ጣልቃ ገብተን እንድናስታረቃችሁ እግዚአብሔር ይርዳን ነው ምለው። አንድ እድል ብትሰጣት ጥሩ ነው ብዬ ነው የማስበው። እሷ ይሄንን የተናገረችው ጥፋቷን ስላወቀች ነው። በቃ እኔና የእሱ ነገር አውቀቷል ያለችው፣ ልቦና እንደገና ቢመለስ ደስ ይለኛል። ለዛሬ በትንሹ ይህን ልበል ብዬ ነው። እግዚአብሔር ሁላችንን የሚርዳ